የኔ ቆንጆ ሩታዬ ብዘቀዝቋት ባትዘቀዝቋት ማለት ነው፣ አይደንቃት አይሞቃት እየተቃጠላችሁ ትኖራላችሁ። ሰላም ሰላም ፋሚሊዎች እና ደግሞ እናት አባት የምትዘቀዝቁ ለእናት ለአባታችሁ ክብር የሌላችሁ ባለጌዎች፣ የሰው እናት አንስታችሁ ትዘቀዝቃላችሁ። ብዘቀዝቋቸውም ክብራቸው አይቀነስም፣ ግን ትንሽ ለእናት ክብር ይኑራችሁ። ወይስ ከእናት አልተፈጠራችሁም እናንተ? የእናንተ እናት እንደዚህ ብትዘቀዘቅ ማ ደስ ይላቸዋል? እነሱም ኮ ደስ አይላቸውም። ግዴታ ወጥተው ለእናንተ ስለማይገባችሁ ለእናንተ መለፍለፍ የለባቸውም ማለት ማለት ነው የአይጥ ዳይበሮች እና ሩታይን ብሰድቧት ብትዘቀዝቋት እነሱ አይደንቃቸው አይሞቃቸው ምክንያቱም አንድ ቀን መልስ ወታ ሰታችሁ አታቅም ግን የሆነ ቀን ግን ልሰጣችሁ ትችላለች ማለት ነው ስለዚህ ግዴታ ሚዲያ ለወታ ማለቃቀስ የለባትም እናት ያለው የእናትን ፍቅር የሚያክሰው ለሰው እናትም ክብር ይኖረዋል ማለት ነው ለራሱ እናት ክብር ያለው ለራሱ እናት ክብር የሌለው ደግሞ ለሰው እናት ራሱ ክብር የለውም እና የሰው እናት አባት አትዘግዝቁ ጋሽዬ ማድረግ ያለባቸውና ያደረጉት ምክንያቱም በቃ ሩታዬን ይወዷታል ሩታዬ በባል ቤተሰብ በነገራችን ላይ መወደድ ማለት እኔ እጃምን ልበላቸው በጣም ትልቅ ነገር ነው ስለዚህ ስንቶቻችን ነን ስንቶቻችሁ ናቸው አሁን ያገባችሁ ማለት በባላችሁ ቤተሰብ ተጠልታችሁ የባላችሁ እናት አባት ጠልተዋችሁ ምናምን ሊሆን ይችላል ግን ሩታዬ ስለሚወዷት ከአብርሽ እንድትለይ ስለማይፈልጉ መተው ቤት ድረስ አስታረቋት እሺ ምን ይጠበስ ለምን አስታረቁ ነው ለምን ከፍቅር ጋር አላደረገ ምን ፍቅርን ካልወደዳት ምን ያድርግሽ ፍቅር ካልተወደደችስ ፍቅር ቤተሰብ ውስጥ በፍቅር ካልገባችስ ምን ያድርጉሽ? ምን ያድርጓቸው። የምር የምትዘቀዝቁ ሰዎች እኔ በጣም ነው ግርም የምትሉ እና ማለት ነው ፋሚሊዎች፣ ዛሬ ምርጥ ቪዲዮ ጠብቁ በአብርሽ ቤት ማለት ነው። እና አብርሽ ትላንትና ለሱ ያለውን ፍቅር አሳይተዋቸዋል። መጨረሻ ላይ ካያችሁ፣ አንደ ነገሩ ስለምትቃጠሉ አታዩቱም እስከ መጨረሻው። ስለዚህ ፋሚሊዎቼ ዛሬ ምርጥ ቪዲዮ በአብርሽ ቤት በአብርሽ ታደሰ ቤት ጠብቁ ማለት ነው። እና ሌሎቻችሁ ደግሞ እየተቃጠላችሁ ጠብቁ። ክሮኒክስ ከሌለ ደግሞ ማለት ነው እኔ ገመድ ገዛላችኋል ይላቸዋለሁ። ችግር የለውም በድራይቨር ልክላችኋለሁ ማለት ነው። አታስቡ ለገንዘቡ። እና ያው እየጠጣችሁ